ሰላም ጤና ይስጥልን ተመልካቾቻችን፣ ይህ የኤቫንጀሊካል ቴሌቪዥን የወንጌል አማኞች ድምጽ ነው። የዕለቱ መርጃ ይዘንላችሁ ቀርበናል። ከመርጃዎቹ ጋር ከእናንተ ጋር መቆየውን የማኔል ሊብሶ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆየ። በዛይኛ ቋንቋ የተዘጋጀው የዛይ አዲስ ኪዳን መጽሐፍ ቅዱስ ተተርጉሞ ለዛይ ማህበረሰብ በህትመትና በድምፅ መሰራጨቱ ተነገረም። የዊክሊፍ የቦርድ አባላት፣ የባቱ ከተማ ከንቲባ፣ ከውጭ ሀገር የዊክሊፍ የመጽሐፍ ቅዱስ የትርጉም ስራ ማህበራት፣ አብያተ ክርስቲያናት፣ ፌስ ካምፕስ ባይ ሂሪንግ ዓለም አቀፍ አጋሮች፣ እንዲሁም የኢትዮጵያ ስነ መልኮት ኮሌጆች፣ ቤብሊካ እና ሌሎች እንግዶች በተገኙበት በዛኛ ቋንቋ የዛ አዲስ ኪዳን ተተርጉሞ ለዛይ ማህበረሰብ በህትመትና በድምፅ እንዲደርስ ተደርጓል። የመጽሐፍ ቅዱስ ምረቃው ከባቱ መሰረተ ክርስቶስ ቤተ ክርስቲያንና ከባቱ ቤተ ክርስቲያና ትብረት ጋር በመተባበር የሶስት ቀን መንፈሳዊ ኮንፈረንስ በዙዋ ስቴዲየም የተደረገም ሲሆን ስራውን ለእግዚአብሔር የማስረከብ ፕሮግራም ተከናውነዋል። እንዲሁም የዚ አዲስ ኪዳኔ መጽሐፍ ቅዱስ ትርጉም ስራ ላይ ከፍተኛ አስተዋጽኦ ላደረጉ የማህበረሰቡ ተወላጆችና የዊክሊፍ ኢትዮጵያ የመጽሐፍ ቅዱስ የትርጉም ስራ ማህበር ሰራተኞች የምስክር ወረቀት ተበርክተዋል። ፕሮግራሙ በመምህር እድሜያስ በጸሎት ቡራኪ እንዲከፈት ተደርጓል። በመቀጠልም የባቱ ከተማ ከንቲባ አህመድዲን እስሜል ንግግር ያደርጉ ሲሆን የዊክሊፍ ኢትዮጵያ ምክትል የቦርድ ሰብሳቢ ዶክተር ወርቁ ኃይለማርያምም ስለ ዊክሊፍ ኢትዮጵያ የመጽሐፍ ቅዱስ ትርጉም ስራ ማህበር ዓላማ ለህዝቡ ግንዛቤ አስጨብጠዋል። የዊክሊፍ ኢትዮጵያ የመጽሐፍ ቅዱስ ትርጉም ስራ ማህበር ዳይሬክተር የሆኑት አቶ ተፈራ እንዳለው በፕሮግራሙ ላይ የሰው ልጆችን ህይወት የቀየረውንና የሁላችን የህይወት ትርጉም ውጤት የሆነውን ይህንን የዛ አዲስ ኪዳን መጽሐፍ ቃሉ ለሌላቸው ወገኖች ማቅረብ ስለቻለን እግዚአብሔርን እጅግ አድርገን እናመሰግናለን በማለት ተናግረዋል። በመጽሐፍ ቅዱስ የትርጉም ስራ ዓመታትን ያስቆጠረው ዊክሊፍ ኢትዮጵያ የመጽሐፍ ቅዱስ ትርጉም ስራ ማኅበር በመላው ኢትዮጵያ፣ በአፍሪካ ቀንድ፣ በቀይ ባህር አካባቢና በሌሎች ስፍራዎችን ማህበረሰቦችን የሚያገለግል የመጽሐፍ ቅዱስ ትርጉም ድርጅት ነው። ዊክሊፍ ኢትዮጵያ የመጽሐፍ ቅዱስ የትርጉም ስራ ማኅበር ላለፉት ዓመታት ብዙ የትርጉም ስራዎችን ሲሰራ የቆየ ሲሆን በአሁኑ ጊዜ ከ50 በላይ የመጽሐፍ ቅዱስ ትርጉም ስራ ፕሮጀክቶችን እያንቀሳቀሰ ይገኛል። በዓለም አቀፍ ደረጃ ከ አንድ መቶ ሀያ በላይ ድርጅቶችን ባቀፈው የዊክሊፍ ግሎባል አሊያንስ ቋሚ አባልና ከኢትዮጵያ ወንጌላውያና ቤተ ክርስቲያናት ህብረት ጋር አባል በመሆን በትብብር የሚሰራም ድርጅት ነው። የአዲስ አበባ የሃይማኖት ተቋማት ጉባኤ ከሶፎስ አፍሪካ ጋር በመተባበር ለወጣቶች ስልጠና ሰጣ። ጉባኤው ከሶፎስ አፍሪካ ጋር በመተባበር በተሰጠው ስልጠና የተለወጠ ማህበረሰብ ለመፍጠር የወጣቶች ሚና ምን መሆን አለበትና እንዴት በቅንጅት መስራት ይቻላል የሚለውን ዳሷል። የሶፎስ አፍሪካ መስራች ዶክተር ደስታ ሄሊሶ የተቋሙን ሀሳብ ለወጣቶች በማካፈል ወጣቶች ከተረጂነት መንፈስ ወጥተው እንዴት የተለወጠ አስተሳሰብን በመያዝ ለማህበረሰቡ የራሳቸውን አስተዋጽኦ ማበረከት እንዳለባቸው አብራርተዋል። ዶክተር ደስታ አክለው በቅድሚያ መስራት ያለብን የተለወጠ ማህበረሰብ ለመፍጠር መሆን ይገባል ያሉ ሲሆን በሀገራችን የሚሆን በአጉራችን ላለው ችግር ራሳችን ኃላፊነት በመውሰድ በጋራ አስተሳሰብ የተለወጠ ትውልድ ልናፈራ ይገባል ብለዋል። በመድረኩ የተለወጠ በስነ ምግባር የታነጸ ማህበረሰብን ለመፍጠር የራሳችንን ድርሻ ልንወጣ እንደሚገባ የተነሳ ሲሆን ተሳታፊዎች በስነ ምግባር የታነጸ ማህበረሰብ ለመገንባት ከራሳቸው ሊጀምሩ ይገባል ብለዋል። በስልጠናውም የአዲስ አበባ የሃይማኖት ተቋማት ጉባኤ አባል ቤተ እምነት ወጣት መሪዎች ተሳትፈዋል። መረጃው የአዲስ አበባ የሃይማኖት ተቋማት ጉባኤ ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ የሰላም ግንባታ ፕሮጀክት አፈጻጸም ግምገማ ተካሄደ። የኢትዮጵያ ሃይማኖት ተቋማት ጉባኤ ሰላም ግንባታ መምሪያ ከጂስትራ የኢትዮጵያ ጋር በመተባበር በማዕከላዊ የኢትዮጵያ ክልል በውሳና ከተማ ከማዕከላዊ የኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ቦርድ አባላትና ከባለድርሻ አካላት ጋር የኢትዮጵያ ሃይማኖት ተቋማት ጉባኤና የጂስትራ የሰላም ግንባታ ፕሮጀክት ትግበራ አፈጻጸም እንዲሁም ፕሮጀክቱ ያመጣውን በጎ ተጽዕኖ የተገኙ ዋና ዋና ውጤቶችን የታዩ ክፍተቶችን መሻሻል የሚገባቸውን ጉዳዮችና ከሃይማኖት ጋር ተያይዞ ለሰላም አስጊ ሊሆኑ ይችላሉ ተብሎ የሚታሰቡ ጉዳዮችን የመለየትና የመገምገም ስራ ከሰኔ 17 እስከ 19 2017 ዓ.ም በጥልቀት አካሂደዋል። እንዲሁም የማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ራሱን በማጠናከር ውጤታማ ስራ መስራት በሚችልበት ሁኔታ ላይ ከክልሉ የሃይማኖት ተቋማት ጉባኤ ቦርድ አባላትና ከባለድርሻ አካላት ጋር ውይይት በማድረግ የጋራ የተግባር አቅጣጫ ማስቀመጥ እንደተቻለ ተገልጿዋል። በግምገማ ወቅት የኢትዮጵያ ሃይማኖት ተቋማት ጉባኤ ከጂ ስራም ሆነ ከሌሎች ባለድርሻ አካላት ጋር በመተባበር ለክልሉ ሰላም ግንባታ ያበረከቱ አስተዋጽኦ እጅግ ከፍ ያለ እንደሆነ በተሳታፊዎች በስፋት ተነግበዋል። ለአብነትም የማስቃንና የማረቆ ማህበረሰቦችን በጋራ ለጋራ ሰላም እንዲወያዩ በማድረግ በመካከላቸው የተፈጠረውን ግጭት እንዲያደረግቡ ማድረግ መቻሉን ለማሳያነት ተጠቅሷል። በሁለቱ ማህበረሰቦች መካከል ተፈጻሚ የሚሆን ባለሰባት ነጥብ የቃል ኪዳን ስምምነት ሰነድ በማውጣት ያወጡትን የቃል ኪዳን ሰነድ በመተግበር ላይ እንደሚገኙም ተብራርተዋል። አሁኑ ጊዜ በአካባቢው አንጻራዊ ሰላም መስፈኑን በመግለጽ በቀጣይም የኢትዮጵያ ሃይማኖት ተቋማት ጉባኤ ከጂስራና ከመሰለ የሰላም ተቋማት ጋር በመተባበር ግጭት ከመከሰቱ በፊት ግጭትን በመከላከል እንዲሁም ግጭት ከተከሰተም ጉዳቱ ከመስፋፋቱ በፊት ግጭቱን ለማቆምና ለመፍታት መስራት እንደሚገባው ተጠቁመዋል። መረጃው የኢትዮጵያ ሃይማኖት ተቋማት ጉባኤ የህዝብ ግንኙነት መምሪያ ነው። ተመልካቾቻችን ለዛሬ ከያዝናቸው መረጃዎች ወደ መጨረሻው ስናልፍ ትናንሽ መጽሐፍ ቅዱሶችን የያዙ የፕላስቲክ ኮዳዎችን ወደ ሰሜን ኮሪያ ሲልኩ የተያዙ ስድስት አሜሪካውያን በደቡብ ኮሪያ ቁጥጥር ስር መዋላቸው ተገለጸ። እንደ ጓኛ ደሴት ፖሊስ ከሆነ አሜሪካውያኑ በቁጥጥር ስር የዋሉት የደቡብ ኮሪያን የአደጋ መከላከል ሕግ በመጣሳቸው ነው። አሜሪካውያኑ በባህር በኩል የጣሏቸው 1600 የፕላስቲክ ብልቃጦች በውስጣቸው የዩኤስቢ እቃዎች፣ ገንዘብ፣ ሩዝና አነስተኛ መጽሐፍ ቅዱስን የያዙ ነበሩ። ሆኖም በዩኤስቢ እቃዎች ላይ ምን እንደነበረ ፖሊስ ይፋ አላደረገም። ክርስቲያን ሚሽነሪዎችና የሰብዓዊ መብት ተሟጓቾች የፕላስቲክ ብልቃጦችን በባህር ላይና በአየር ፊኛዎች ወደ ሰሜን ኮሪያ ለማስገባት የተለያዩ ሙከራዎችን አድርገዋል ይላኩ የነበሩ ብልቃጦችን በውስጣቸው ከመጽሐፍ ቅዱስ ጀምሮ የሰሜን ኮሪያን መንግስት የሚቃወሙ ፕሮፓጋንዳዎችን የያዙ ሲሆን አንዳንዱ ደግሞ የደቡብ ኮሪያን ባህል የሚያሳዩ ናቸው። የደቡብ ኮሪያ ባለስልጣናት ከፈረንጆቹ 2001 ጀምሮ እስከ 2023 ድረስ እንደዚህ አይነት እቃዎች በድንበሩ በኩል እንዳይላኩ አዞ ነበር። ይህንን የሚያደርጉት በጎረቤታሞች መካከል ያለውን ውጥረት ያባብሰዋል በሚል ነው። ነገር ግን የደቡብ ኮሪያ ህገ መንግስታዊ ፍርድ ቤት ሀሳብን በነፃነት የመግለጽ መብትን ይጋፋል በሚል እንደዚህ አይነት እቃዎች ወደ ሰሜን ኮሪያ መላክን ወንጀል የሚያደርገውን ህግ ውድቅ አድርጎት ነበር። ሆኖም አዲሱ የደቡብ ኮሪያ ፕሬዚዳንት የሆኑት ሊ ጄ ሚዩንግ ከሳምንታት በፊት ስልጣን ከያዙበት ጊዜ አንስቶ ሰሜን ኮሪያን ለጦርነት ሊያነሳሳ ይችላል በሚል ምክንያት እንደዚህ አይነት እንቅስቃሴዎች እንዳይደረጉ አግደዋል። መረጃውን ከኢንተርናሽናል ክርስቲያን ኮንሰርንስ አገኘ ነው። ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ይመስሉ ነበር። ከመረጃዎቹ ጋር ከእናንተ ጋር ቆይታ ያደረኩት እኔ እማኑኤል ሌቢሶ ነበርኩኝ። መረጃዎቹ እንደሞ ያዘጋጀንላችሁ እኔ እማኑኤል ሌቢሶ እና ባልደረባዬ በተለይም ደረጀ በጋራ በመሆን ነበር። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።